ሰላም ጤና ይስጥልን። ውድ ተመልካዮቻችን እንዴት ናችሁ? አለን፣ እግዚአብሔር ይመስገን እኛ በጣም ደህና ነን። ያው ብዙ እንደጠፋን ባለፈው ነግረናቸዋል የክርስትና ቪዲዮ ላይ። ኦልሞስት አራስ ቤት ምንም ቪዲዮ አልሰራንም። እኔም ከሁለት ልጅ ጋር ሆንኩና ትንሽ ተዋከብኩ መሰለኝ፣ ባሌም ስራ በዛበት ምናምን እና ቪዲዮ ሳንሰራ ቀረን። አሁን ግን አንድ የሆነ ነገር ስለተፈጠረ ያንን አስመልክቼ ቪዲዮ ለእናንተ ጋር አብራችሁ ያው አብረን እኔው ብዬ መጥቻለሁ። ምን መሰላችሁ፣ ከዚህ በፊት ከሶስት ቀን በፊት ነገር የሆነ ቴክስት ተልኮ ነበር። በቃል ፈርኒቸር ስልክ ማለት ነው። ያው ስልኩ አንዳንዴ እኔ ጋ ነው፣ አንዳንዴ ደግሞ ሰራተኞች ጋር ነው። እና ያንን ቴክስት አይቸው ነበረ። ያው ባለቤቶችን እንደዚህ ምናምን አየነው ምናምን የሚል ቴክስት ነው። ያው ቦታ አልሰጠሁትም፣ እኔም አላሰብኩትም፣ እና ባባንም አልጠየኩትም እርስ ታርጌ ነበር እና ዛሬ ግን ተደገመ፣ በቪዲዮ ማለት ነው። እና አሁን ነው ቪዲዮ የተላከልኝ። ባለቤትሽን ይሄው እዚህ ቦታ እንደዚህ ከሴት ጋር ምናምን አየ ነው። ምንድነው የተፈጠረ ነገር አለ ወይ? ምን ሆናችኋል? ምናምናምን እና ምንድነው ንገሩኝ ምናምናምን እያለች አንዳች በጣም ና ያስጨነቀችኝ። በጣም ብዙ ሰዓት ነው የደወለችው፣ አሁንም ስቲል ማለት ነው። እና ቪዲዮ ነው የተላከልኝ፣ እና አድራሻው ቦታው ማለት ነው። እና ያው መናገር የምፈልገው ነገር እኔ በመጀመሪያ በትዳር መሃል ማንኛውንም ሰው ቢሆን አታስገቡ ባታስገቡ እግዚአብሔር ና እግዚአብሔር ብቻ በትዳራችሁ መሃል ቢገባ፣ ከዛ ሲቀጥል ያው ምናልባት ችግር እንኳን ወይም ደሞ ጠብ ቢፈጠር እንኳን የነሳ አባትን ከዛ በኋላ ደግሞ ቤተሰብን እንጂ ኖርማል ሰው ያለውን ብቻ ሰምተን የሆነ ነገር ባናደርግ ወይም ደግሞ ወደ ውሳኔ ባንሄድ ብዬ አስባለሁኝ። እና ያው ምክንያቱም ብዙ ሰው አንዳንዴ ያታውቀውም። በትዳር መሐል ያው ምቀኛ ብዙ ነው። አይታወቅም፣ ቤት መንገድ እንደሚመጡ በጓደኛም ሊሆን ይችላል፣ በቤተሰብ ቢሆን ነገር ሊመጡ ይችላሉ፣ አይታወቅም። እና ብቻ ግን ይሄ መልእክት ደረሰኝ እና እኔ ደግሞ ምን አሰብኩኝ ለምን ያው ለእናንተም መማሪያ ይሆናቸዋል። እኔ እግዚአብሔር ይመስገን፣ እኔ ባሌን ተጠራጥሬውም አላውቅም እስከዛሬ፣ አሁንም አልጠረጠርኩትም፣ ወደፊትም አልጠረጠረውም። ግን እየሆነ ያለውን ነገር በመስማት እና በሆነ በሆነ ነገር ብቻ ከምንል አብረን ሄደን እየሆነ ያለውን ነገር ከራሱ ከባባ ለምን አንሰማው ብዬ አሰብኩኝ። አሁን የተላከልኝ ምንድነው አድራሻው፣ ቦታው። ስለዚህ ልደርስባቸው ወይም ደግሞ ልደርስበት እችላለሁኝ። እዛው ሄደን እየሆነ ያለውን ነገር ራሳችን የምናረጋግጥ ባየነው ነገር ላይ ብናወራና ያው ቢሆነው ምናይ ብዬ ስላሰብኩኝ አብረን እንሄዳ አሰብ ያለሁኝ ይሄን ስላችሁ ተጠራጥሬ አይደለም፣ ባሌም በጣም ነው ማምኖ። ግን ለሁላችንም መማሪያ ይሆነናል በሰማነው ነገር የሆነ ነገር ስናደርግና እየሆን ያለውን ነገር ሪያሊቲውን ስናየው ምን ያህል ዲፍረንስ እንዳለው እንድናውቀው። ስለዚህ እዛ ሄደን አብረን እሱን እንድንጠይቀው ፈልጌ ያለው እና አብረን እንሂድ። ቤት ነው ያ፣ ሰላም እግዚአብሔር ይመስገን። ያው እንግዲህ እዚህ ቤት ቤተኛ ነኝ። ከዚህ ቤትም መተናል ወንድሜም እህቴ ሱቅም ገዝተዋል፣ ቤቱም ገዝተዋል። ዛሬ ደግሞ ያው በሷ አማካኝነት ወደዚህ የመጣሁት አንድ እኛ ኔጌቲቭ ቻናል የምትከታተል እህቴ ቤት ፈልጋ ነው እና አዳዲስ ሳይቶች እንደወጡም ሰምቻለሁ። ዋጋም ደግሞ በጣም ቅናሽ እንዳደረጋቸው ሰምቻለሁ። እና እስቲ የቴት ሳይት ነው የወጣው፣ ሱቆችም እንዳለው አውቃለሁ። ዋጋውስ ከምን ያህል ጀምሮ ነው የሚለውን መረጃ እንድትነግረን ነው። እሺ፣ በድጋሚ በጣም አመሰግናለሁ። ያው ከዚህ በፊትም ካንተ ጋር ተገናኝተናል። ብሩክ አያሉ ይባላለሁ፣ የቴምር ፕሮፐርቲ ሴልስ ሱፐርቫይዘር ነኝ። ያው እንደ ቴምር ፕሮፐርቲ ያኔም ስትመጣ የተለያዩ ሳይቶችን ላውንች አድርገን የነበረንም ሳይት ዴሊቨሪ አድርገን ነበር የመጣኸው። ከዛ ጊዜ በኋላ ደግሞ አይ ቲንክ የሶስት ወር የአራት ወር ጋፕ ቢኖረን ነው በመሀል። ከዛ በኋላ የተለያዩ ሳይቶችን እኛ ላውንች አድርገናል ከነበሩት ሁኔታዎቹ አንፃር ማለት ነው። እንደነገርኩ ከዚህ በፊትም ያው ቴምር ፕሮፐርቲ ከዚህ በፊት አስር ቢውልዲንግ እና 354 አቦሮችን አስፍሯል በተለያዩ ሳይቶች ማለት ነው። ዴሊቨሪ ማድረግ የመጀመሪያ ታርጌታችን አይደለም ስላረግ ነው ማለት ነው። አሁን ከዛ በተሻለ መንገድ የተለያዩን ነገር አብዴት አድርገን ለመስራት ነው እየሞከርን ያለ ነው። ከዛ በኋላ አንተን በመጣህበት ጊዜ ከመጣህበትም አሁን ባለንበት ቦታ ያን የምሳውራህ ቴምር ፕሮፐርቲ መሬት የሚይዘው በሊዝ ነው ከመንግስት በመውሰድ ማለት ነው። ሰው አብሮ ማልማት ላይ ነው። ከመንግስት ጋር ከግለሰብ ጋር አብሮ ማልማት ሳይሆን ከመንግስት ጋር አብሮ ማልማት ላይ ነው ያለው። ሰው ያንን ፖቴንሻል እየተጠቀምን ነው፣ ቦታዎችን እየወሰድን ያለ ነው፣ ላውንችም እያደረግን ያለ ነው ማለት ነው። አሁን ላይ ላውንች ከተደረጉ ሳይቶች የመጀመሪያው ዋነኛው በጣም እየጮለት ያለው የሳር ቤቱ ሳይታችን ነው። ሳር ቤት ወደ አፍሪካ ዩኤን ብሉኔት ሆቴል ወይም ደግሞ በፊት ስትራቴፌም የነበረበት ጋር ማለት ነው። ቆንጆ ሳይት ነው። ከአምቼ ጀርባ ማለት ነው። የወንዝ ልማት ፕሮጀክት የሚያገኘው ሳይት ነው። ጥሩ ቪው አለው። ጥሩ ቦታ ነው። ከመንግስት ጋር አብሮ የሚለማ ነው። መንግስት እዛ ጋር ያለውን የግሪን ኤሪያ እና የወንዝ ልማትን በደንብ ሲሰራ፣ እኛ ጋር ደግሞ ፎቁን የመገንባት እና ያንን አክሰስ የማስተካከል ስራ ይኖርብናል ማለት ነው። እና ከመንግስት ፕሮጀክት ጋር አብሮ መሄድ ነው። ዴሊቨሪውም ደግሞ እኩል ከመንግስት ፕሮጀክት ጋር አብሮ መሄድ ዴሊቨሪ ነው። እና እዛ ላይ ነው አሁን ላውንች ሲያደርግ ነው። ከዚህ በኋላም አዳዲስ ሳይቶች ይመጣሉ። ግን አሁን ላይ ስፔሲፊክ ሳር ቤት እዛ ላይ ያለ ነው። ከዚህ በፊት ወደ ነሐሴ ላይ የዛሬ አመት ዶላር ከ55 ብር ተነስቶ መቶ አምስት ብር የገባበት ቀን ላይ ምን አለ ስልሳ አርባ የሚባል አሻሻ ጣምጥተን ነበር። ያ 60 40 ማለት 60 ለከፈለን ሰው 40 ፐርሰንቱን ዲስካውንት እናደረግለታለን። ስልሳ ለከፈል ሰው አርባ ፐርሰንቱ ዲስካውንት እናደርግለታለን ያኔ ይህኛውን ሳይት ስንሸጥ እዚህ ቫቲካን ኤምባሲ ጋ ያለውን ሳይት ስንሸጥ ባዶ መሬት ነበር ክረምት ላይ ሰው ስልሳ አርባ ስንል በጣም ብዙ ሰው ስቆብን ነበር ቀልዶብን ነበር እንደ ተገነቡታላቸው ዶላሩ ጨምሮ በዚህ ብር ምናምን የሚሉ ብዙ ነገሮች መጥተው ነበር የደፈረ ገዛ አሁን ህንፃው አስራ ሁለተኛ ህንፃ ላይ ደርሷል አስሮተኛ ፍሎር ላይ ደርሷል። ልክ እሱን ሲያዩ ያኔ ሲጠይቁ የነበሩ ሰዎች አሁን ለምሳሌ ቤት ላይ አስለቁልን የሚል ጥያቄ መጡ። ሰው በዛ መሰረት ነው አሁንም ይሄኛው ስልሳ አርባ የሚባለው ፕሮጀክት ወይም ደግሞ ስልሳ አርባ የሚባለው አከፋፈል ለተወሰነ ጊዜ ነው የሚቆየው። ምናልባት ከዚህ በኋላ አንድ ሳምንት ወይም ሁለት ሳምንት ብንለው ነው። ከዛ በኋላ ኦን ፕሮግሬስ ነው። በፕሮግሬሱ ከሄድን በካሬ መቶ ሰባት ሺህ ብር ነው። በዲስካውንቱ ከሄድን ደግሞ በካሬ 64200 ብር ነው የሚሆነው። ዳት ሚንሳው ለምሳሌ ከ84 ካሬ እስከ 130 ካሬ አለ። በባለ ሁለት መኝታ 84 ካሬ አለን፣ 94 ካሬ አለን፣ 90 ካሬ አለን። በባለሶስት ደግሞ 130 ካሬ አለን፣ 116 አለን፣ 106 ካሬ አለን፣ አሚን 119 ካሬ አለን። እነሱ ማለት ላይክ ለምሳሌ በ84ቱ ብንሄድ አጠቃላይ ሳቡ በዋናው ፕሮግረስ ብንሄድ በመቶ 17 ብንሄድ 89 አካባቢ ነው ፕራይሱ ሰውየው ግን 60 ፐርሰንቱን ከከፍለ ነው ደግሞ በ6420 ደግሞ ካሰብንለት ሚሊዮን 4 ሚሊዮን ያገኛል ማለት ነውእነዚህ በ19 ዎቹን በ ለምሳሌ ካለን ሚሊዮን አካባቢ ነው የሚመጣው አሁን ግን አርባ ፐርሰንቱን ኦፍ ስታደርገው ስ ወደ ዘጠኝ ነጥብ ምናምን ያህል እራሱ በጣም ብዙ ዲፈረንስ አለው። ሰው በዚህ መንገድ ነው ይሄ ግን፣ አሁን ይህንን የምናደርግበት ዋነኛው ነገር ምንድን ነው? ለፕሮሞሽን ያህል ቦታ ብዙ ሰዎች ሲሉ ስለነበረ ያንን ቦታ ለማድረግ ነው። በሁለቱም መንገድ ያዋጣል። በፕሮግሬስ አይ ካሹ የለኝም ደግሞ ለሚል ሰው ደግሞ ኦን ፕሮግሬስ በካሬ መቶ ሰባት ሺህ ብር አድርጎ አስር ፐርሰንት ከፍሎ በዛ የሚሄድ ይችላል ማለት ነውእና ሎኬሽኑ ደግሞ በጣም ቆንጆ ሎኬሽን ነው ዩ አጠገብ ያለ ነው። ብዙ ዲፕሎማቶች ለኪራይም ለመኖርም ቪውም ጥሩ ነው። ከጀርባውም ያለው አመቺ ነው። መሐመድ ቪሌጅ የሚባለው ነው። መሀል ላይ የወንዝ ልማት ፕሮጀክት አለው። ከኛ ሳይት አጠገብ ደግሞ አይቶ ከሆነ ልክ መስቀለኛው ጋር ብስራት ኤፍ ኤም ጋር በመንግስት ፕሮጀክት የህፃናት መጫወቻ ፓርኪንጎች፣ እነዚህ ነገሮች አሚኒቲ እየተሟሉለት ነው። ሰው እዛ ቦታ ጋር ነው የሚገነባው እና ያ ሳይት ለማንም ሰው ምቹ ነው። ከገንዘብም አንጻር መሀል ከተማ ላይ አይደለም እንኳን አፓርትመንት አይደለም ኮንዶሚኒየም እንኳን መሀል ከተማበት የማታገኝበት ሂሳብ ነው እና አሴ ፕሮሞሽን ለማንም ሰው እንዲጠቀምበት ነው ላ ቆንጆ ነው። በጣም ደስ የሚል ነው። ከዛ በላይ እኔ በጣም ያው ቦታው ፊት ለፊት ዓይን የሆነ ቦታ ስለሆነ ይሄው ማጠገብ ስለሆነ አቆይተ እንሰጣለን እንኳን ብትሉ ከመንግስት ጋር ነው ፍችት የሚሆነ መንግስት የኮሪደር ልማት ያለማበት እያለማበት ያለ ቦታ ሳይት ስለሆነ እሱን ሳይት ለእይታ በደንብ ይፈልገዋል። ብዙ ዲፕሎማቶች የሚንቀሳቀሱበት ቦታ ስለሆነ ከዛ በላይ ደግሞ እኔ ወደዚህም ልጅቷ አደራ አደራ ብላ ያመጣች እና ወደዚህም ስመጣ ዝም ብዬ አልመጣሁም። ምክንያቱም ወንድሜም ገዝቷል ሱቅ ፒያሳ ላይ የነበረ ሁስ ሽያጩ አልቋል። አንድ አለ ምሳሌ ሊሴ ገብረ ማርያም ቤት ገዝተናል፣ እና እህቴም ገዝታለች። ያንን ነገር ስለማቅ ስለማቅ ታማኝ የሆነ ድርጅት ስትለኝ ነው ምርጫ ያደረኩት። እንግዲህ ስ ይሄን ነገር ትወደዋለች ቢያስባለሁ። ሁሉም ነገር የኛም የሳይት ባለሙያዎች አሉ። ማየት የምትፈልገው ነገር ካለ በአግሪመንትም ጉዳይ በሳይት ወርክም ጉዳይ ሰዎችን አሳይን አድርገን ሁሉ ነገር ማየት ትችላለች። እኛም ይህንን ማመቻቸት እንችላለን። ከዛ በኋላም በተለየ መንገድ ደግሞ ወደ መገናኛ ቄራ አካባቢ አዳዲስ ሳይቶች ላይ ሆኖች እናደርጋለን። ሰው በቅርቡ ይወጣሉ ብለን እናስባለን። እስከ ክረምት ባለው ድረስ እስከ አንድ ሶስት ወቅት ድረስ አፕዴት እናደረጋለን ብለን እናስባለን። አይነት ላይም ኦልሞስት እያለቁ ያሉ ሳይቶች አሉ። ሶስት አራት ሳይቶች አሉ። ኦልሞስት ወደ ጣፉ በሚዲያው መስመር እንኳን ወደ ሁለት ሳይቶች ይኖሩናል። ከዛ ደግሞ ወደ አያት አርባ ዘጠኝ ደግሞ እየሸጥ ናቸው ያሉ ማለት ነው። ወደ አያት አርባ ዘጠኝ ደግሞ ጊፍት ሪሴት ያለበት ከወይም ደግሞ የአየር መንገድ ሰራተኞች የሚባለው በተለምዶ ፈረስ ቤት እዛ ጋም ደሞ አንድ ሳይት አለን። እነሱም አሁንም አብሌ ብላቸው የተወሰነ ውስን ውስን የሆነ ስቶክ ያው ባለፈውም ስትመጡ እንደነገርኳቸው ከመሬት ነው ሽያጭኛ ጋ የሚጀምረው እና ግልድቃቸው ላይ ስለደረሰ ሽያጫቸውም እየተገባደደ ነው እየተገባደደ ነው። ሱ በጣም ወደዋለሁ። የአያት አደባባይ ኦቶ ሴንተር የምንለው ሳይታችን እሱ ነው ነው። በካሬ 69 ሺህ በካሬ 97 ሺህ አሜን በካሬ 95 ሺህ ሶሪ ከዛ በካሬ ደግሞ 105 በካሪ 69 የከፈለ ካሹን ነው ሙሉ ሊወስዳል ማለት ነው። በካሪ 95 ደግሞ የሚከፍለን ሰው ደግሞ ፐርሰንቷ እንዳሁን ያደረግና በአንድ ተኩል ተኩልስ ግን አስልቶ ይከፍልናል። በሶስት ዓመት ደግሞ ቤቱን እንደነገርኩ በአንድ ተኩል፣ ሁለት ዓመት፣ ሶስት ዓመት ስንል ህንፃው የሚደርስበት አይደለም። ደንበኞች ገብቶ ላይፍ የሚጀምሩበት በአንድ ዓመት ኩል እናስረክበዋለን ግን በአንድ ዓመት ተኩር ውስጥ እዛ ቤት ውስጥ ኖሮ ይችላል። ጤና ይስጥልኝ። እንደምን አለሽ? ሰላም ነው። እንኳን ደህና መጣሽ። ቤት ክስ አልል እኮ ከውጭ ማለት ነው። እኔስ ችግር የለም።

እንኳን ደህና መጣሽ። እንዳጋጣሚ ሆኖ እኔ ትመጣለች ጭራሽ አልጠበቅኩም። አራስ ገና አዲስ አራስ ሽና አንቺ ማስጨነቅም ማጉራዳትም አልፈለግኩም። ያቺ ውጭ ያለችው ማናት፣ ቤዛ ቤት ምናምን እያለች ከዚህ ቤት አውርታኝ ነበረ እና አሁን ድጋሚ ተተው ነበር ሀሳቡ እንደ አዲስ ስትለኝ እና የምትተማመንበት ሬስቴ ስትለኝ አውሯት አጋጣሚ ሲሆን እሱ ጋር በተኛ እንግዲህ ሱፐርቫይዘሩ እሱ ነው ዋናው እና ያለውን ነገር እያወራኝ ነገር ነበር። እንግዲህ ከመጣሽ ምንም አረግ አልችልም። ቆንደነ መጣሽ እናወራለን። ግን አንቺ እንደዚህ ይነት ጥርጣሬ ኔአያቱ ሶስተ መከፋፈል እያለ ነው። እስቲ እንግዲህ አቅሟን አላቅም፣ ግን ሳር ቤት ላይ አዲስ ሳይት አለ። አካባቢው ደግሞ ለአፍሪካ ሕብረት ቅርብ ስለሆነ ብዙ ዲፕሎማቶችም ሆችም ለኪራይን ለመኖርም መሀል ከተማ ስለሆነ ይመቻሉ ብዬ አስባለሁ ስልሳ አርባ የሚባል አከፋፈል አላቸው ስልሳ ፐርሰንቱን ሙሉ ከከፈለች አርባ ፐርሰንት ቅናሽ ይደረግላታል ማለት ነው እንግዲህ እሷ የገንዘብ አቅሟን ነገር አላውቀውም ከዚያ ውጭ አያት ላይ የሚተለያዩ ሴቶች አሉ ሱቅ ምናልባት ሀሳብ ከቀየረች ሱቆቹም ያው የሱቅ አማራጮች ይኖራሉ እስካሁን ግን ባለው ሁኔታ ያው ባለፈውም በመጣችሁት ጊዜ የልጃችሁን ፆታ የለየን ጊዜ ያው ማብራሪያ የሰጣችሁ ጊዜ አድዋ ዜሮ ዜሮ ጋ ያለው ሱቅ ነው። እስካሁን አብሌብል ያለው ኦልሞስት እሱ ወደ ማጠናቀቅ ነው። ልክ እሱን ስንጨርስ ግን ሌሎች ሱቆችን ላውንጅ የምናደረግባት ታይም ይመጣል። ግን እስካሁን ያለው አብሌብል ሱቅ አድዋ ዜሮ ዜሮ ጋ ያለው ሳይታችን፣ የሄኖክ የገዛበት ሳይት ፊት ለፊት መጀመሪያ ያለው ተጠናቋል። ተጠናቋል ከእሱ አጠገብ ያለው ሳይታችን ነው። ዛጋኑ ሱቃችን ያለው በካሬ ሳይሆን በየፍሎሩ እየራሱ የሆነ ፕራይስ አለው ግን ታች ከግራውን ጀምሮ እስከ ላይ እስከ አምስተኛ ድረስ ሾፖች ናቸው የሚሆኑት ማለት ነው። ቅድመ ክፍያቸው ሁለት ሚሊዮን ብር ነው። ከሁለት ሚሊዮን ብር ጀምሮ ትልቁ ቅድመ ክፍያ ብለን የምናስበው ሁለት ነጥብ ስምንት ነው። ዝቅተኛው ደግሞ ቅድመ ክፍያ ዘጠኝ መቶ ሺ ብር ከዘጠኝ መቶ ሺ ብር ጀምሮ ቤቶችን ቅድመ ክፍያ ከፍለው ሱቆችን መያዝ ይችላሉ። በዛም አማራጭ መያዝ ትችላለች። እዛኛው ላይ የፋይናንስ ችግር ካለ ወደዚህም ሽፍት ማድረግ ትችላለች። ቤዛ ያለውን አማራጮች ሁሉንም በደንብ ዘርዝሮ ነግርሻል። እንግዲህ አንቺ የምትወጂውን እንደ አቅምሽ ደስ ያለሽን ሳይት በደንብ ዲቴል ማወቅ የምትፈልጊ ከሆነ ያው በደንብ ደግሞ ዲቴል በውስጥ መስመር ማውራት ትችላለሽ። በጣም አመሰግናለሁ ጊዜን ወስደ ጊዜን ሰተ ማብራሪያ ስለሰጠልኝ። እንግዲህ ከአንቺ ጋር ደግሞ ያልጨርሱ ነገር አለ ውጭ እንጨርሳለን።